ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሁሉም እንዲደርስ እንግዲህ ለሚመለከተው አካል እንዲደርስ ሼር አድርጉት፣ ላይክ አድርጉ፣ ኮመንት አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ መድረስ ለማይችላቸው መድረስ አይደርሳችሁም ብላችሁ ለምታስቡት እየደወላችሁ መረጃውን አድርሱ እላለሁ። ሌላው ይህ ቻናል በጣም ወሳኝና አንገብጋቢ የአማራን ብሔርተኝነት አጠናክሮ በአንድነት የሚያስቀጥሉ መረ መረጃ ልጆች ስለሚወጡበት እንግዲህ ቻናሉ ተደራሽ እንዲሆን ሰብስክራይብ ማድረጋችሁን አትርሱላለሁ። አሁን ወደ መረጃው ሲሄድላችሁ ሰሞኑ አርበኛ ማስረሻ ሰጤ ብለው ሲያንቆለባብሱት የነበሩት የብልጽግና አሽከሮች፣ የብልጽግና ደሞዝ ተከፋዮች፣ የብልጽግና አጃግሪዎች፣ የአማራ ጠላቶች እንግዲህ ኩምሽሽ ያሉበት ናቸው። ስለዚህ አርበኛ አይደለም አቶ ማስረሻ ሰጤ ማለት ድፍረት የማይደርሱበት ደረጃ ላይ ተደርሷል ማለት ነው። ስለዚህ አቶ ብለው መጥራት የማይችሉበት ደረጃ ላይ ደርሰዋል ማለት ነው። የአማራ ጠላቶች ሁሉ ማስረሻን ሲያንቆለጳጵሱ የነበሩት ሁሉ ኩምሽሽ ያሉበት የተከዙበት ሳምንት ነው። ምክንያቱም አርበኛ ዘመነ ካሴን ክዶ ለአርበኛ መከታው ሊሆን አይችልም። አርበኛ ዘመነ ካሴን አርበኛ አስረስ ማረን ዳምጤን ክዶ ለኮሎኔል ፈንዶው ሙአቢ ሊሆን አይችልም። ስለዚህ ወንድሞችን አብሮት የጀመሩትን ክዶ በኋላ ላወቃቸው ሊሆን አይችልም። ማን? ማስረሻ ሰጤ ማለት ነው። ስለዚህ ማስረሻ ሰጤ ማለት ሕዝቡ ከፊትም ጀምሮ እንግዲህ ገና እነ ዘመነ ጋሳይ ገና ሲዳር ሰርጉ ሲደረግለት ይህን መረጃ ስናወጣው ነበር ስንናገረው ነበር። ምክንያቱም አርበኛ ዘመነ ካሴን ለማስመታት ማስረሻ ሰጤ ያላደረገው ነገር የለም። ሌላው የማስረሻ ሰጤ ሰርግ የተደገሰው በባዲን ነው፣ በነ ተመስገን ጥሩነህ ነው፣ በባዲን በጀት ነው እነ ተመስገን ጥሩነህ ከ ከአማራ በጀት አንስተው ነው የአርበኛ የአርበኛ ዘመነ ካሴን ከህዝብ ለመነጠል ሲሉ ማስረሻ ሰጤን ገዝተው። ማስረሻ ሰጤን የገዙት ሰርጉን እነሱ በመደገስ ነው በማጋባት ነው እነሱ ቤት በመስጠት ነው። ሚስታውን የምትኖረው ባህር ዳር አይደለም አዲስ አበባ ነው። እህቱ የምትኖረው አዲስ አበባ ነው። በጀት የሚቆረጥላቸው መኖሪያ፣ ሁሉ ነገር ሹፌር ተቀጥሮላቸው የሚኖሩት አዲስ አበባ ነው። ስለዚህ ማስረሻ ሰጤ ሰርጉን ብአዴን እነ ተመስገን ጥሩነህ ሰርገው ሰርገውለት ደግሰውለት ከነ አርበኛ ዘመነ ካሴ ከነ አርበኛ ትረስ ማረዳምጤ ለይተውታል። እነሱንም ለማስገደል ባህር ዳር ላይ አርበኛ ዘመነ ካሴን ለማስያዝ ያደረገውን የመረጃ አሰጣጥ ሁኔታ ተንትነን አቅርበናል። ስለዚህ ማስረሻ ሰጤ ማለት መደገሻ አጥ አይደለም። እንግዲህ መደገሻ ቢል የአማራ ሕዝብ ይደግስለታል። ነገር ግን ተገዝቶ ለወደፊት ደሞዝ ተቆራጭ እንዲኖረው በማሰብ እንግዲህ እነ አርበኛ ዘመነ ካሴን በመካድ ሰርጉ በባዴን ተደግሶለት አግብቶ ልጅ ወሎ እንግዲህ አዲስ አበባ ላይ ቤት ተሰጧቸው። ያው በኪራይ ነው፣ ለካርታው አይደለም ለራሳቸው ወደፊት የሚኖሩበት አይደለም። የተሰጣቸው በጊዜውነት በኪራይ ነው። ኪራይ የሚከፈልላቸው የእህቱ ሳይቀር ማለት ነው። በአፓርታማ ላይ ነው የምትኖረው አዲስ አበባ። ስለዚህ ብልጽግና ነው ይህን የሚያደርግላቸው። ስለዚህ ማስረሻ ሰጤ አማራን የካደው በዚህ ነው። ማስረሻ ብልጽግና ማስረሻ ሰጤን የገዘው ሰርጉን በመደገስ ነው እንጂ ሌላ ነገር አይደለም። ስለዚህ ይህ ነገር ያው ማስረሻ ሰጤ ላይ የደረሰው ነገር በሌሎች የአማራ ጠላቶችም እንዲደርስ እንግዲህ ያው ፈጣሪ ያጋልጣቸው ነው የሚባለው አመሰግናለሁ።